ሄደን፣ አባዬ ብቻ ደህና እንዲሆነ ልጅ ጸሎት አርጊ። አይዞ፣ እሺ? ካሌብ፣ ምንድን ነው እየተካሄደ ያለው? ቆይ፣ ዳንኤል። ሄደን፣ እዚህ ቤት መምጣት አትችልም አንተ። ቆይ፣ በጣም አላበዛውም እንዴ? ይኸውልህ፣ እሷም ማለት አልደራደርባት፣ ሚስቴ ነች። እሺ፣ ማን በሚስቱ ሲደራደር አይተሃል? ቆይ ሚስትህን መሰብሰብ ያንተ ድርሻ አልነበር እንዴ? ሚስቴን የሚያማግጠውና ሕይወቴን ያበላሸው ላ አቤቴ ተቀምጦ እንዴ ብዬ ነው ሚስቴን የሚሰበስበው? ምንድን ነው የምታወራው? ገብቶሃል? እኔ ቤት ቆመ ሚስቴ የማለት ሞራል ከየት አመጣህ? ብዙ የማታውቃቸው ነገሮች አሉ። ምንም የተደበቀ ነገር የለም። ሚስቴን ስታማግጥ በአይኔ በብረቱ አይቼሃለሁ። ነገ መሄድ ይመስለኛል። አንተም ትሄዳለህ? አዎ፣ ግን ትንሽ በጣም አደገኛ ማለት የነገረችው ነገር አለ እንዴ ይኸውልሽ፣ በዚህ ስራ ጥርሳቸውን ከነቀሉ ሰዎች ጋር ነው እየሰራች ያለችው ሰማሽ ስለ አባ እየሰማሽ፣ አዲስ ነገር አለ እንዴ? የለም ግን ይኖራል፣ አታስቢ። እንደ የምግብ ወጪ ራሱ ኮ በጣም ከባድ ነው። ታዲያ ለምግብ ይኖራል እንዴ? አባባ በሚያሳዝን ሁኔታ ዛሬም በገታ ላይ ነው። ዳንኤል ከኤደን ጋር የሚታረቅበትን ነገር እያመቻቸ ነው። ዛሬ ላይ አባባ ከታገቱበት ቦታ ድረስ በመሄድም የቲናን ሁኔታ በድብቅ ሲከታተላት ነበር። ሆኖም ቲና ከአጋቹ ጋር ተነጋግራ ስትመለስ እሱ ግን ከርቀት ሆኖ ይከታተላት ነበር። እስከ መጨረሻም ቲና ገንዘቡን የማትጨምሪ ከሆነ ከዚህ በኋላ ግንኙነታችን ይቋረጣል፣ ካለበለዚያ አንዳንድ ነገር እያልሽ እንዳታስቸግሪኝ በማለት ማስጠንቀቂያ ሰጥቷታል። ቲናም አስሬ በምትጠየቀው ገንዘብ እንደተማረረች እየተናገረች ነው በተለይ የምግቡ ነገር በጣም አሳስቦኛል ትላለች። እና ሰው ሳይበላ መዋል ማደር ይችላል እንዴ? በማለት አጋችም ነግሯታል። እስከ መጨረሻም ቲና እንዲህ ካጋቹ ጋር ተነጋግራ ስትመለስ፣ ዳንኤልም እግር በእግር ተከታትሏት አባባ ከታገቱበት ቤት በር ቆሞ እያንኳኳ ነበር። ዳንኤል ወደ ውስጥ ሆኖ አባባን ያናግራችሁ ይሆን? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ብዛ ትሁት ድራማ ክፍል አርባ ምን አዲስ ነገር አለ? አብረን የምንከታተል ይሆናል። ወደ ቪዲዮ ወሰድኳችሁ። እንግዲህ በባለፈው ክፍል ቲና በድብቅ አባባን አሳግታ እስከ መጨረሻው ድረስ ሁኔታው እንዲሳካላት እየተጠባበቀች ነበረ። የካሌቭ ማስፈራሪያ ግን ለዳንኤል እንድትናገር አስገድዷታል። ሆኖም ዳንኤል አሁን ስራዬን መጀመር ይኖርብኛል በማለት ወዲያውኑ ነበር ለትሁት የነገራት። ትሁት አባባኮ በቲና ቁጥጥር ስር ነው ናም ምን ማድረግ ይኖርብናል በማለት ለትሁት ይነግራታል። ትሁትም እባክህን ዳንኤል እስካሁን ላደረግከው ሁሉ መካሻ ይሆንሃል ና ዛሬ ለአባባ ደህንነት ስትል አንድ ነገር ሳይደርስባቸው እኛ መፍጠን ይኖርብናል አለችው። ዳንኤልም በችኮላ ነገሮቹ እንዳይበላሹ መረጋጋት ይኖርብናል፣ ብቻ ካንቺ የሚጠበቀው ኤደንን አስታርቅኝ እንጂ የሚከፈለውን ምስዋትነት ሁሉ እከፍላለሁ ይላታል። ትሁት የኔ ችግር የለውም ካሌቭንም ማሳምነዋለውኝ ሁለታችሁ አንድ ላይ በተቀመጣችሁበት በቲና ቁጥጥር ስር እንዳለ እናገራለሁ በማለት ትሁት ለዳንኤል ተነግሯለች። ትሁትም ቃል በገባችው መሰረት ስለ አባባ አዲስ መረጃ እንደተገኘና በእገታ ቁጥጥር ስር እንደዋሉም ካሌቭና ዳንኤል አንድ ላይ በተቀመጡበት ነበረ እየተናገረችው አባባ በቲና ቁጥጥር ስር እንደዋለ ትሁት ስትናገር ካሌቭ በጣም ያዝናል። በዚህ ሁኔታ እየተጨናነቀና እየተመሰለሰለ ባለበት ሰዓት ኤደን ትመጣለች። ሆኖም ለኤደን የተፈጠረውን በሙሉ ነገራት፣ ማለትም የፍቺ ጥያቄ እንዳቀረበ እሷ ግን መፍታት እንደማትፈልግ ከዚህ በላይ ምን ላደርጋት እችላለሁ? አሁን ጸልይልኝ አባዬ ደህና እንዲሆን በማለት ለኤደን እየነገራት ነበር። ኤደን አይዞ ካሌቭ፣ አባዬ ምንም አይሆንም እያለች እያጽናናችው እጆቹና እጆቿን ተያይዘውም እንም እንምሰል በተባባሉት መሰረትም አክታቸው እንደዛ ነበር። ዳንኤል ውጭ ቆይቶ ወደ ቤት ሲከሰት ግን እነሱ በዚህ ሁኔታ ላይ ናቸው። ይህን ዳንኤል ስሜቱን መቆጣጠር አቅቶትም ዘሎ ካሌብ ላይ ተቀመረበት። እርስ በርሳቸውም በቦክስ ተመታቱ። ሆኖም ኤደን በተፈጠረው ነገር በጣም ደንግጣለች። እናንተ ወንዶች ይህ ምን እየሆናችሁ ነው ያልተከሻ ትከሻ ለትከሻ የምትለካኩትስ ከምን ተነስታችሁ ነው? አረጋጉት እንጂ ነገሩን በማለትም ገላገላችኋለች። ትሁት ካሌብን በጣም ተቆጣችሁ። አባዬ እንዲገኝ አይደለም እንዴ ፍላጎትህ? ለምን እንደዚህ ስሜታዊ ትሆናለህ? ዳንኤል ምን ያደረገው ነገር አለ? በቃ አሁን ተረጋጋ በማለት ካሌብን ነገረችው። አባባም በእገታ ላይ ሆነው አጋችን ባክህ ለልጅ ልደውልለት በጣም ጭናንቃል እያለ እየለመነው ነበረ። አጋቹ ግን አርፈ ትቀመጥ እንደሆነ ተቀመጥ ካለበለዛ እኔም ቢሆን ታዛዥ ነኝና ስልክ ልሰጥህ አልፈልግም። ያንተ እዚህ መታገት እኮ ፖሊሶች ቢሰሙ ለእኔ ምን ያህል አደጋ እንደሆነ ታውቃለህ አይደል? ራሴ ሕይወት ላይ ማነቂያ ገመድ ማዘጋጀት ለእኔ ጅልነት ነው፣ በማለት አጋቹ በፍጹም የአባባን ፈቃድ ሊፈጽምላቸው አልቻለም። አባባም የምትፈልገው ገንዘብ ነው አይደለ? በማለት አጋቹን ይጠይቀዋል። ስማ ገንዘብ ስለሆነ እንጂ ይህንን ስራ ባልሰራው ደስ ባላለኝ ነበር። ሆኖም የምትፈልገውን ገንዘብ ልስጥህና ልቀቀኝ ይሉታል። እርሳቸውም አይ የተነጋገርኩት ከእሷ ጋር እስከሆነ ድረስ በፍጹም በማለት ወይ ፍንክች ብሏቸዋል። ብቻ አጋቹ ከበፊቱ ርህራሄ ዛሬ ላይ ጨከን እያለም የመጣ ይመስላል። ኔልና ካሌብ እርስ በእርሳቸው ቦክስና ጡጫ ከተቀማመሱ በኋላ ተመልሶ በመምጣት እኔ በሚስቴ ቀልድ አላውቅም፣ ካሌብ ምን እያደረክ ነው? አርፈ ብትቀመጥ ይሻላል በማለት ይዝታል። አረ ማን በሚስቱ ቀልድ ያውቃል? አንተ ቤቴ ድረስ በመምጣት ሚስቴን ስታማግጥ በዓይኔ በብረቱ ተመልክቻሃለሁ በማለት ዛሬ ላይ እንቅጩን ነግሮታል። ዳንኤል ይህኔ በጣም ደነገጠ፣ ምክንያቱም እስካሁን ካሌብ ያወቀ አልመሰለውምና። ዳንኤልን በምን አይነት ሁኔታ አባባ እንዳሉ ቲናን በዘዴ እያጣራት ነበረ ከምን አይነት ሰው ጋር እንደተገናኙ አጠይቀኝ። በጣም ግብዳ የሆኑ ሰዎች ናቸው። ምን ማድረግ መቻለ ደግሞ ለኔ ትልቅ ስኬት ነው አለችው። ይልም ጥያቄውን አስከተለ። አባባን አሳግተች ምን ማድረግ ነው የምትፈልጊው በማለት ማለት የቲና ፍላጎት ምን እንደሆነ ይጠይቃታል። እርሷም አባባን አሳግቼማ ሀብት ንብረቱ ወደ ካሌብ ይዞራል፣ ያ ደግሞ ሚስቱ ስለሆንኩኝ እኩል በኩል እካፈላለሁ አለችው። ሆኖም ለዚህ ስኬትሽ ችርስ በማለት ዳንኤል በሀሳቧ የተስማማ ይመስል በጣም ደስ ብሎት ነበረ። ቲና የገለጸላት እንዲህ መረጃዎችን ከሰማ በኋላ ቀጥታ የሰማውን በሙሉ ለትውት ነበር የነገራት። ብቻ ኤደንን ወደ እኔ ህይወት መልሽልኝ እንጂ የሚከፈለውን መስዋዕትነት እከፍላለሁ ብሎ ቃል በገባው መሰረትም አሁን እያንዳንዱ ነገሮች የተፈጠረውን በሙሉ እየነገራት ነው። ትሁትም እባክን መፍጠን ይኖርብናል፣ አለበለዚያ አባዬን እናጠዋለን እያለች ነው። ዳንኤልም ምንም እንኳና ከዚህ በፊት ሽማግሌው ጋር የሆነ ቀራኔ ቢኖረውም እንደዚህ በሞት ግን እንደማይስማማ መቼውንም ቢሆን ሀሳቡን እንደማይቀይር ለትሁት ገልጾላታል። አውቃለሁ ያንተን አስተሳሰብ። ነገር ግን አሁኑኑ ካልፈጠን በቲና ጭካኔ እሱን እናጣዋለን እያለች ከፍተኛ ስጋት እንደተዳረገችም እየገለጸችለት ነበር። በካሌቭ በኩል ግን በጣም ስሜታዊ ሆኖ ነገሮችን ለማበላሸትም እየተጣደፈ ነው። ካሌቭ ተረጋጋ፣ ዳንኤል አሁን የሚጠቅመንን መረጃ እየነገረን እስከሆነ ድረስ እሱን ልንነቅፈው አይገባም፣ ይልቁንስ ወደ ራሳችን ህይወት ማቅረብ ይኖርብናል በማለት ሁት ነገሮችን በጥበብ እያስኬደቻቸው ነው። ካሌብ ሀሳብ ግን ለምንድን ነው አሁን ላይ ዳንኤል ብዙ ነገር እንዳልበደለን ሁሉ ለሱ ጠበቃ የቆምሽው? እያለም እየነቀፋት ነበረ። ሆኖም ካሌብ አባዬ እንድናገኘው ከፈለክ መረጋጋት ግድ ይለናል በማለትም ካሌብን አስረድተዋለች። እስከ መጨረሻም ዳንኤል ከቲና የሰማውን መረጃ በሙሉ ከሰማ በኋላ ምን ያህል ግብዳ ከሆኑ ሰዎች ጋር እንደተገናኙና አባባ ያረፈበትን ቦታ ሄዶ ማየት እንደሚፈልግም ለቶት ገልጾላታል። አንተም ትሄዳለህ አለችው። አዎ በሚገባ ሄዳለሁ፣ ግን ምን ያህል አደገኛ እንደሆነ መቼም አያጠያይቅም አላት። እስከ መጨረሻም ቲና ወደ ማገሻ ቦታው ማምርታለች። ዳንኤል ግን ከኋላ ከኋላ እየተከተላት፣ አንድ በአንድ እንቅስቃሴዋን እየተከታተላት ነበረ እናም ካጋቹ ጋር በመገናኘት ተጨማሪ ገንዘብ እንደሚያስፈልገውና እንዲሁም ለራት የሚሆን ምግብ እንድታቀብለውም እየጠየቃት ነው። ገንዘቡ ከመጠን በላይ ውድ ሆኖብኛል፣ ይህንን እኮ ተነጋግረን የጨረስነው ጉዳይ ይመስለኛል። በተለይ ለምግብ የሚወጣው ገንዘብ ደግሞ እየከበደ ይመጥተዋል በማለት ለአጋቹ ነግረዋለች። አጋቹም ሰው ሳይበላ እንዴት ይውላል ያድራል? ትቀልጃለሽ እንዴት? በማለት መልሶላታል። እንደውም በሀሳቤ የማትስማሚ ከሆነ ግንኙነታችን ይቋረጣል በማለት ዝቶባታል። ቲና አሁን ላይ አጣብቂኝ የገባችም ትመስላለች። ምክንያቱም ተጨማሪ ገንዘብ ለማግኘት ምንስ ልታደርግ ትችላለች? እዚህ በፊት እንግዲህ ካሌቭ ቤቱን ለቃ እንድትወጣለት በተደጋጋሚ በሚጠይቃት ሰዓት አራት መቶ ሺህ ብር የምትሰጠኝ ከሆነ ነው ቤቱን ለቅቄ ልወጣ የምችለው በማለት በዛ ብር ነው እንግዲህ ከአባባ ልታሳግትበት የቻለችው። ዛሬ ላይ ለተጨማሪ ወጪ የተዳረገችው ቲና ሌላ ወንጀል ምንስ ልትሰራ ትችላለች? ስ በዚህ ድርድር ባለመስማማት አባባን ይለቁት ይሆን? መጨረሻ ምዳኔል ዳንኤል የቲናን ሁኔታ ሲከታተላት ከቆየ በኋላ ከአጋቹ ጋር እንዲ ተነጋግራ ስትመለስ እሱ ግን ተከታትሎ አባባ ወደ ታገቱበት ክፍል በማምራትም አንኳኩቷል። ታዲያ የተንኳኳውን በር አጋቹ ሲከፍት ምን ሊለው ይችላል? ከአጋች እንግዲህ በተደጋጋሚ ቲናን ለማንም አልተናገርሽም አይደለ? አንድ ሰው ብትናገሪ ወዮልሽ። እኔም ለሕይወቴ ይፈራለውኝ ካለዛ ሌላ ሰው አወቀ ማለት እኔም አደጋ ላይ ወድቃለሁ፣ በማለት በተደጋጋሚ ቲናን ያስጠነቅቃት ሲሆን፣ ዳንኤል ከአጋቹ ጋር ሲገጣጠም በቲና ላይስ ምን እርምጃ ሊወስድ ይችላል? ጥ ዳንኤል አደገኛ እንደሆነም ቀድሞ ጠርጥሮ ነበረ። ምናልባትም እነዚህ ሰዎች ጋር የሚገጣጠሙ ከሆነ ለራሱም ቢሆን ለህይወቱ አደጋ እንደሆነ እየታወቀ ነው። ም ግን ኤደንን ለማግኘት ሲል እስከ ጥግ ድረስ መስዋዕትነት መክፈል እንዳለበትም ራሱን አሳምኗል። እስከ መጨረሻም ቃል የገባለትን ነገር ሊኖረው ግድ ብሎታል። ና የሚመጡበትን ፈተናዎች ወደ ጎን በምተውም ይኸው ፊት ለፊት ተጋፍጦታል። በቀጣይስ ምን አዲስ ትዕይንት እንመለከታለን? ቀጣይ ክፍልስ ምን አዲስ ትዕይንት እንመለከት ይሆን? በዳኔና በካሌቭ መካከል ያለው ፍጥጫ እስከምን ይደርሳል? ኤደንን ይተውለታል ወይስ ለአባቱ ሲል አሳልፎ ይሰጣል? አባባስ በእገታ ይቆያሉ ወይስ ካሉበት ስቃይ ወጥተው ወደ ቤታቸው ይመለሳሉ? እናንተም ሀሳብ፣ አስተያየታችሁን ለግሱልኝ። በሚቀጥለው ክፍል አባባን ከእገታ ተለቀው በሰላም እንድናገኛቸው የተመኘው በዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ እስከምንገናኝ ደርስ፣ ለቻናሌ አዲስ ሲሆናችሁ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።